ሰው አይደርስ ይደል ወይ? እንደ ሰው በገደለ ራብ ክፉ ነው። ዘመዶች አራው ጦርሽ ይሻላል ነው። እናይችን እንደዚህ ያረጋጂ። ሰላም፣ እንዴት ነሽ? እንዴት ነሽ? ደህና ነሽ? መተን እኮ እያየና ብቻዋን ነበረች። ውሃ ሂደሽ ነበረ እኛ እኮ ሰው ነግሮን መተን። ምንድር ነው እስኪ ንገሪ፣ ምን ሆና ነው? እና ተወለደ ያንስታ አትቆምም። አስራ አምስት አመቷ ነው። በእጇም አትበላም፣ በእጇም አትጠጣም። ሰሉ አልእጇ የምትይዋት ነው። እኔ አብልቼ፣ እኔ አንስቼ፣ እኔ አጥቤ፣ እኔ አስተኝቼ፣ እኔ አቅፌ ነው ቁሶ። ማለድም ብትጠራ ማለድም ጎረቤት መሳቅራል። እሷን እያበለሁ ነው ያሉ ሳገኛ እበላታለሁ፣ ሳጠጠቋን ታትራል

የሸመትኩ ነው። ጎረቤት እንደዚህ እንደዚህ ይመሰክራሉ። የምታዩዋት ነው እናንተ የምታዩት ነው እንግዲህ ው ዘግቻት፣ ውሃ ምናምን ሰር ዘግቻት ነው። እልቅሶ ማለድም ምንም ማለድም ማስዋጋር ነው። ሳገኝ እበላለሁ፣ ሳጣ ሳለቅስ እውላለሁ። እና እንደዚህ ነው። አስራ አምስት አመቷ ነው። ህክምናው አስጃታለሁ። ጠበልም አምስት ዓመት ወንቅሸት ተቀምጫለሁ። አልተማርኩም በእጀ ነው ምዶካ ውስጥ እየጠየቅኩ ውስጥ ባህር ዳር ድቦታ ወርቅ ገጠርን የነበርኩ ወንቅሸት በአምስት አመቴ ነው ሞቴ ተብዬ ጠፍቼ በአምስት ዓመቴ ነው የመጣሁት እና እጁ አግሯም ሰሏል። የምታዩት ነው። አስራ አምስት ዓመቷ ነው። እኔ አንስቼ፣ እኔ ጥልዬ፣ እኔ አብልቼ፣ እኔ ታቅፌ፣ እኔ ያጥብዬ፣ እኔን የማያጣራት ውደመ ነው። እያያቸዋል ነው እንግዲህ እዚች ነው የምትተኙ፣ እናንተ አሁን ማች ነው የምንተኛ? ምን ትለብሳላችሁ? ያልቆብናል እንጂ ብርድ ልብስ ነበረና። እኛ አሁን ምን እናግዝሽ? ሴት አቅም ያፈቀደውን ነው እንጂ ምኝታ የሚለበስ ነገር እንድገጅላት ልንጠይቅሽ መተን ነው። የማርያም የምትባል እህታችን ስድስት ሺህ ብር ወለተ ማርያም ከስፔን ስድስት ሺህ ብር ጆሲ የሚባል ወንድማችን አምስት ሺህ ብር አድርገው ልከውልሻል። እነሱ መረቂለን እሺ። አመሰግናለሁ እናንተን አሳጣኝ። እንደኒያ መሆን ያድናችሁ። ቁጭ በይ፣ ቁጭ በይ፣ ችግር የለው ቁጭ በይ፣ አረ ቁጭ በይ ችግር የለውም ዝም ብለሽ ቁጭ በይ ቁጭ በይ። ይህም ቀ እንዳንድ ቀን ያሽልካችሁ። ሁላችሁ ግቡ። አበባችሁን ያስፈጃችሁ፣ በከላችሁ ያስመሻችሁ። የምታዩት ነው ዘመዶች መቸም ለሰው አይሰጠ የለም። እኔም እንደ ሰው ነበር የተፈጠርኩ የሸዋ ገን ነበር እናቴ። በቁጭነት ነው የሞተኝ እና የምታዩት ጎረቤት መሰክራ መቸም ጨርቅ ሸፋኝ ገመውን ነው የምንወርድ ብዛፋውም ብጠምቀውም አለ እኮ ይዘልን በኑሮ ውድነት እያያችሁን ነው። አንድ ጣሳ ጤፍ ስንት ሆኑ እና እግዚአብሔር ይስጥልኝ እንደኔ አሞን ያድናችሁ ሁላችሁ ግቡ። ይሄን ቀን እንዳንድ አንድ ቀን ያሽልክልኝ እንደኔ ያልታሰበ እንጀራ ይስጥልኝ፣ እግዚአብሔር ይስጥልኝ። ያው እንግዲህ ሁለመናውን ማስጠቅማት ሳሙና ብቻ ዛሬ መቶ ብር ገብቷል። አገር ያውቃል እና እግዚአብሔር ይስጥልኝ። አልታሰበ እሰይ አጧት ማታ አላሰብኩትም። አሁን ጠላሞ